በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የተወደዳችሁ የቲክቶክ ቤተሰቦች እንደምን አላችሁን? እኔ የእግዚአብሔር መስገን ይመስገን ሰላም ነኝ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ የአብ የባህሪ ልጁ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ዛሬም ዞትርም የተመሰገነ ይሁን ጌታችን ኢየሱስ ክርስቶስ በቀራኒው አደባባይ ስጋውን ቆርሶ ደሙን አፍስሶ ከወደቅንበት ያነሳን ከጠፋንበት የፈለገን ስለ ኃጢአታችን ስለኛ በደል ሲል የተሰቃየ በሞቱ የሞትን ጣራ አጥፍቶ በትንሳኤው ትንሳኤን የሰጠን የድንግል ማርያም ልጃዊ ባህል ልጁ ኢየሱስ ክርስቶስ ከስጋዬም ብሉ ደሜን ጠጡ ብሎ የሰጠን ድንግል ማርያምን የእናት አማላጅ አድርጎ የሰጠን በአንደበት ተነግሮ በአይምሮ ተአስቦ ስለማያልቀው ስጦታው ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ዛሬም ዘወትርም የተመሰገነ ይሁን። የተወደዳችሁ የቲክቶክ ቤተሰቦች ኢትዮጵያውያን፣ ኤርትራውያን በሀገር ውስጥም በውጭም ያላችሁ ሁላችሁ ይህ ቪዲዮ የሚደርሳችሁ እንኳን ለመቤታችን ለቅድስት ድንግል ማርያም አመታዊ በዓል በሰላም አደረሳችሁ ዛሬ መስከረም 21 ቀን ስምንት ዓመተ ምህረት ነው። ይህ በዓል የመቤታችን የቅድስት ድንግል ማርያም አመታዊ በዓል ነው። በተለይ ደግሞ በታላቁ እና በገናናው በዳግማዊት ኢየሩሳሌም በምትባሏ በግሸን ደብረ ከርቤ ደግሞ በዓሉ አከባበር ልዩ ገጽታ አለው። ይህ እለት ብዙሀን ማርያም በማ በመባል ይታወቃል። ስለምን ብዙሀን ማርያም ተባለ? ግሸን ደብረ ከርቤ ስለምን ይከበራል ዛሬ የሚለውን በአጭሩ እንመለከታለን። የተወደዳችሁ የቲክቶክ ቤተሰቦች ቪዲዮዎችን ሸር ኮፒ ሊንክ በማድረግ ፌቮራይት በማድረግ እንዲሁም ይህንን የኔን ፔጅ ሌሎቹ ፎሎው እንዲያደርጉ በማድረግ እስከዛሬ ሁሉ እንደምታደርጉት ዛሬ እንድታደርጉ በአክብሮት አመሰግናችኋለሁ፣ እጠይቃችኋለሁም። ቀጥታ ወደ መልዕክቱ እናልፋለን። አስቀድሜ እንደተናገርኩት ዛሬ እንግዲህ መስከረም ሀያ አንድ ቀን የሚከበረው የመቤታችን የቅድስት ድንግል ማርያም በዓል ምን ይባላል? ብዙሀን ማርያም ይባላል። ብዙሀን ማርያም ይሄውም ስያሜ እንዴት አገኘችው ወደሚለው ስንመጣ አሪዎስ የሚባል መናፍቅ ወይም ደግሞ የተሳሳተ ትምህርት ይዞ የመጣ ሊቀ ጳጳስነት ደረጃ ላይ የደረሰ የደረሰ ክብሩ ይኸውም የቅዱስ ጴጥሮስ ደቀ መዝሙር ነበረ። ቅዱስ ጴጥሮስ ተፍጻሜተ ሰማዕት የሚባለው ቅዱስ ጴጥሮስ ማለት ነው። ሐዋርያው ሊቀ ሐዋርያት ቅዱስ ጴጥሮስ ሳይሆን ቅዱስ ጴጥሮስ ተፍጻሜተ ሰማዕታት ይባላል። ይህ አባት ታላቅ አባት ነው። ሰማዕታት የሰማዕታት ዘመን በተለይ የሁለተኛውና የሶስተኛው ክፍለ ዘመን አስቸጋሪው፣ በዘመነ ትራጃን፣ በዘመነ ዲዮቅልጥያኖስ እና በሌሎችም ጨካኝ ነገስታት ክርስቲያኖች ከአራዊት ጋር ሲታገሉ፣ ለአራዊት እየተጣሉ፣ ለአራዊት መጫወቻ ሲሆኑ በእሳት ሲቃጠሉ በሰይፍ ሲመተሩ የነበሩበት ዘመን ጨካኙ ዘመን፣ ይብቃ እባክህ ወደ እግዚአብሔር ይህ ዘመን የሰማዕትነት ዘመን ይብቃ፣ በኋለኛው ዘመን የሚመጡት ክርስቲያኖች ምቾት ፈላጊ ቅምጥሎች፣ ተቀማጣዮች ናቸውና ሰይፍ እሳት አይተው አንተን እንዳይክዱ እባክህ የሰማዕትነት ዘመን ይብቃ በሚልበት ጊዜ ይህ ቅዱስ ጴጥሮስ ተፍጻሜተ ሰማዕት የሚባለው፣ አዎን አሜን ይሁን የሚል መልስ ከሰማይ ይሰማ ነበረ። እና የሰማዕትነት ዘመን ከዚያ በኋላ ቀሏል ማለት ነው። ቅዱስ ጴጥሮስ ተፍጻሜተ ሰማዕት እና ለዚህ አባት ለዚህ ታላቅ ሐዋርያ ለዚህ ታላቅ ቅዱስ አባት ደቀ መዛሙርት ነበሩት አሪዎስ እና እለስክንድሮስ የሚባሉ ማለት ነው። አሬዎስ እና እለስክንድሮስ የሚባሉ ደቀ መዛሙርት ነበሩት። እለስክንድሮስ ተፍጻሜተ ሰማዕት ቅዱስ ጴጥሮስ ካረፈ በኋላ በሱ ቦታ ተሹሞበታል። አሬዎስ ግን ከሃዲ ነበረና በሱ ትምህርት ምክንያት አሬዎስ ክህደቱ ምንድን ነው ያለ እንደሆነ ወልድ ፍጡር በመለኮቱ ወልድ ወይም ደግሞ እግዚአብሔር ወልድ ከአብ ያንሳል ፍጡር ነው ብሎ የተነሳ ነው ብሎ የተነሳ ነው ማለት ነው። ከባህሪ ከአብ ያንሳል፣ ፍጡር ነው፣ የአብ ፍጡር ነው፣ ፈጥሮ አለምን ፈጠረበት ብሎ የተነሳ መናፍቅ ነው ማለት ነው አሬዎስ። ዛሬ በዘመናችን ያሉት እነዚህ የይሖዋ ምስክሮች የሚባሉት የእምነት ክፍሎች የአሪያኒዝም አይነት አስተሳሰብ አላቸው፣ ወይም የአሪኦስ አስተሳሰብ አላቸው። ክርስቶስን መንፈሳዊ ፍጡር ነው ብለው ነው የሚከተሉት ማለት ነው። እና ይህ አ ይህ መናፍቅ እንደዚህ ብሎ ሲነሳ የቤተ ክርስቲያን ጠበቃ የሆኑ በመላ ዓለም የነበሩ ቅዱሳን አባቶች በዘመነ ሰማይታት እንግዲህ ይሄ የተከሰተው ቆስጠንጢኖስ በዘንበነገሰበት ቆስጠንጢኖስ የነገሰ በ325 ነው ማለት ነው። ዘመኑ በኢትዮጵያም ማቆጣጠር በአውሮፓም ማቆጣጠር ተመሳሳይ ነው። ምክንያቱም ያን ጊዜ ዘመን አቆጣጠር አንድ ስለነበረ ማለት ነው። አንድ ስለነበረ 325 ነው የነገሰው ማለት ነው ቆስጠንጢኖስ እና ይህንን የአሪዎስን ትምህርት መርምረው ከየት አመጣኸው? ይህንን የኑፋቂ ትምህርት ሐዋርያትና ሐዋርያውያን አበው አፖስቶልስ ድ አፖስቶሊክ ፋዘርስ ያላስተማሩትን ትምህርት ከየት አመጣኸው? ብለው ሊጠይቁትና መጽሐፍ ጠቅሰው ሊያስረዱት ቢመለስ፣ ሊመልሱት ባይመለስ፣ እምቢቢል ግን ሊያወግዙት ተሰበሰቡ ማለት ነው። ስለዚህ ብዙዎች ማለትም በቁጥራቸው እጅግ ብዙ የሆኑ ሊቃነ ጳጳሳት ከዓለም ዙሪያ ተሰበሰቡ ማለት ነው። ለዚህ እና ነገር ግን ሃይማኖታዊ አስተምሯቸው አንድ የሆነ ዘዕሩይ ምስለ አብ በመለኮቱ ጌታችንን ኢየሱስ ክርስቶስን ከባህሪ አባቱ ጋር በዕሪና በክብር አንድ ነው አንድ ነው። ፈጣሪ ነው። ዓለምን የፈጠረ ነው። ከባሄር አባቱ ከዓ በምንም በምን አያንስም። በሃይማኖት ጸሎታችን ነአምን ባህዱ አምላክ ከሚለው ከመጀመሪያው ጀምረው ዘዕሩይ ምስለ በመለኮቱ በመለኮቱ ከባሄር አባቱ ከዓ ጋር የተካከለ ነው የሚለውን ቀኖነ ሃይማኖት ይኸውም ከዮሐንስ ወንጌል አምጥተው እንጂ እንደ አዲስ ፈጥረው ወይም ደግሞ ከልባቸው አንቅተው የፈጠሩት ሳይሆን መንፈስ ቅዱስ ባሳያቸው ከዮሐንስ ወንጌል እና ከሌሎች መጽሐፍት ከመጽሐፍ ቅዱስ ጠቅሰው አስረዱት። ፍጡር ሳይሆን ፈጣሪ፣ ከእግዚአብሔር አብ የሚያንስ ሳይሆን ከአባቱ ጋር በዕሪና ከአብ ከመንፈስ ቅዱስ ጋር ትክክል መሆኑን አስረዱት። ነገር ግን እሱ ሊመለስ ባለመቻሉ፣ እውቀተ ሰንካላ፣ ልበ ጠማማ ነውና ሊመለስ ባለመቻሉ እርሱን አውግዘው ከሃይማኖት ለዩት ማለት ነው መቼ በ325 የት ተሰበሰቡ በኒቅያ ወይም በዛሬዋ ቱርክ ማለት ነው ያቺ ለንጉሱም መስፈሪያ ለሊቃነ ጳጳሳቱም ከመላ ዓለም ለመሰብሰብ ማዕከላዊ ቦታ ነበረች እና ኒቅያ በዚያች ከመላ አለም መጠው ተሰበሰቡ በዚህ ወቅት እግራቸው የተቆረጠ እጃቸው የተቆረጠ አይናቸው የፈረጠ ሰዎች ነበሩ። እንዲያውም ቶማስ የሚባለው ሁለቱ እጁ ሁለቱ እግሮቹ በሙሉ ተቆርጠው በአህያ ተጭኖ የሄደ አንድ አባት አለ። በፍትሐ ነገሥት መቅድም ላይ በሰፊው ታሪኩ ይተረካል። አሁን አልሄድበትም በሰፊው እና እንዲህ ያሉ አባቶች ታምራትን የሚያደርጉ ሙት የሚያስነሱ ጎባጣ የሚያቀኑ አንካሳ የሚያረቱ እውራን የሚያበሩ ሃይማኖታቸው የቀና ንጹሐን ቅዱሳን የቤተ ክርስቲያን ጠበቆች፣ ለክርስቶስ በፍጹም ልባቸው ክርስቶስን የተከተሉ አባቶች በ325 በንጉሱ በቆስጠንጢኖስ ዘመን በኒቅያ ተሰብስበው ሃይማኖትን አሪዎስ ሊንደው ሊያበላሸው ሊበርዘው የነበረውን ሃይማኖት ከመጽሐፍ እየጠቀሱ አስተ አስተምረው ከሃዲው መናፍቁ አሪዮስ አልመለስም ቢላቸው እሱን አውግዘው ወነአምን በአሐዱ ጊዜ ኢየሱስ ክርስቶስ ወልዳ ዋህድ ዘህሉ ምስሊያውም ቅድመ ይፈጠር አለም ብርሃን ዘእም ብርሃን አምላክ ዘእም አምላክ ዘበአማን ዘተወልደ አኮ ዘተገብረ ዘሩ ምስላ በመለኮቱ ብለው ሃይማኖት አጽንተው የተመለሱበት። ስለዚህም ብዙ አባቶች ከመላ ዓለም የተሰበሰቡበት ስለሆነ ይሄ መስከረም 21 ቀን ብዙሀን ማርያም